ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ መረጃችን በመቀጠል ደግሞ የምሽቱን ደግሞ መረጃና መልእክት ልናቀርብላችሁ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። እንግዲህ የዓለማችን ከወቅታዊ ክስተቶች ተለዋዋጭ ናቸው። አዳዲስ መረጃዎች በየሰዓቱ በየደቂቃው እየደረሱ ስለሆነ እንግዲህ እነዛን መረጃዎች አሰባስቦ እነዛ ውስጥ ደግሞ ይጠቅሙናል ይረዱናል ብሎ ያሰባሰባቸውን በአሰራ ላማ ዩል ያጋራን መስመር ላይ ተገኝቷል። መልካም ጊዜ ከእሱ ጋር እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ የምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ቀደም ብዬ እንደተናገርኩት በዓለም ላይ የሚሰሙት ክስተቶች ወቅታዊ ጉዳዮች በጣም በጣም በርካታ ናቸው። ከዛ ውስጥ እንግዲህ ፓስተር አለማየሁ ነቅሶ እያወጣ በተለይም ደግሞ ከትንቢታዊ መልክት ጋር እያዋሃደ የማንጫ ደወል እየደወለልን ይገኛል። እንግዲህ ከሱ ጋር እንወያይ መስመር ላይ ተገኝቷል። በቀጥታ ወደዛ ከማምራታችን በፊት የምሽቱን ሰላምታ ላቅርብና በቀጥታ እናመራለን። ሰላም ላምቴውን ፓስተር፣ እንዴት አመሽ? እግዚአብሔር ይመስገን። ያው ብዙ አልልም፣ መረጃህን ማቅረብ ትችላለህ። እንግዲህ ወንድሜ በመካከለኛው ምስራቅ እኛም ቀደም ሲል ስንናገረው ነበረ በስፋት ስዘግበው ነበረ። እንግዲህ መካከለኛው ምስራቅ የዓለም የስበት ማዕከል ነው፣ የፖለቲካው እንደዚሁ ደግሞ ወታደራዊውም የኢኮኖሚውንም ብንል የሚያንስበት አይመስለኝም። ነገር ግን ቀደም ሲል በእስራኤል እና በሐማስ መካከል ያለው የሰላም ስምምነት ወይም ሲስፋየር የተባለው አሁን ላይ መካሰሱ በወነጃጀሉ እየሰፋ መጥቷል። አደጋም እየገጠመው ይመስላል። ምክንያቱም እስካሁን እስራኤል አገኘው የምትለው 13 አስከሬን ተቀብያለሁ ነው የምትለው። ቀሪውን ግን ሐማስ አላቀረበልኝም የሚል ነገር ተነስቶ ነበረ እና ሐማስ ከአቅሜ በላይ ነው ይህንን መፈለግ ከምችለው በላይ ነው እየፈለግኩ ነው እገዛ ፈልጋለሁ ባለው መሰረት ከግብፅ አስማሪ ባለሙያዎች አስገኝ የሚፈልጉ ቡልደዞሮች እና ሌሎች ተሽከርካሪዎችን ይዘው ገብተዋል ተገልጿል። ይሁን እንጂ አልፎ አልፎ በሁለቱ መካከል መቆራቁዙ እንዳለ ነው፣ ቶክሱ እንዳለ ነው። ሰሞኑን በአውሮፕላን እዛው ጋዛ ውስጥ እስራኤል ደብድባለች። የደበደብኩት ግን እሷ የምትለው የጂሃዲስቶች ወይም ደግሞ የስላም አክራሪዎች የሚባሉት የለም ጂሃዲስቶች እነሱን የመታውት የሚል ነገር አንስታለች። ነገር ግን አማስ እና ሌሎችም አረብ ሀገሮች ተቃውሞ አሳምተዋል። ይሄ ተቃውሞ ደግሞ ምናልባትም ወደፊት በስምምነቱ ላይ ጥላ ያጠላል የሚል ነገር እየታሰበ ነው ያለው። እንግዲህ ድርድሩ አንዴ አሁን ሁለተኛው ድርድር አንዳንዴ ይጀመራል፣ አንዳንዴ እንትን ይላል። እስካሁን ኦፊሴላዊ በሆነ መካከል በሦስተኛ ወገን ከመነጋገር ውጭ ኦፊሴላዊ የሆነ ነገር በሁለቱ መካከል ቁጥሎ እንዲደራደሩ የተደረገ ነገር የለም። ቀጣዩ ድርድር ነገር ግን ባለፈው ስንዘግብ ታስታውስ ከሆነ ከተለያዩ አረብ ሀገሮች የተወጣጣ የሰላም አስከባሪ ጋዛ ይገባል ተብሎ ነበር። ነገር ግን አሁን ላይ እስራኤል አንዳንዶቹን መቃወም ጀምራለች። አንዱ የተቃወመችው በምንም ተአምር የቱርክ ወታደሮች ጋዛ ውስጥ አይገቡም ብላ ተቃውማለች። እና ይህንንም የአሜሪካ የውጭ ጉዳይ መስሪያ ቤት ምንድን ያለው ይሄ የእስራኤል በጎ ፍቃድ ነው፣ እስራኤል የምትፈልገውን የማትፈልገውን መናገር ማድረግ ትችላለች የሚል ነገር ነገርነት ስጋት አንጻር ማለት ነው አዎ ተፈላጊ ነው እንትን አንቀበልም የሚል ነገር አድርጋለች። ይሁን እንጂ በጣም የሚገርም እስራኤል ይህንን ነገር ለምንድን ነው ያደረገችው የሚለው ነገር ሲነሳ ሞሳድ አንድ እጄ ላይ የገባ ያለው መረጃ ለእስራኤል መንግስት አቀብሏል። ያንን ያቀበለው መረጃ ደግሞ የእስራኤል የውጭ ጉዳይ መስሪያ ቤት መረጃውን ይፋ አድርጎታል። ምንድን ነው ይሄ መረጃ? ኢራንና ቱርክ በጋራ በመሆን እስራኤልን ለማጥቃት ለማውደም፣ ለመምታት በዝግጅት ላይ መሆናቸውንና ትልቅ ዝግጅት እየተደረገ እንደሆነ ደርሰንበታል የሚል ነገር ወጥቷል። ይሄ መረጃ ይሄ መረጃ ወጥቷል። ነገር ግን ቱርክም ኢራንም አላስተባበሉ እስካሁን ድረስ እንዳላስተባበሉ እና ይህ መረጃ ደርሷል። የእስራኤልን ምላሽ ሰጥታለች። በውጭ ጉዳይ ሚኒስትሩ በበኩላቸው ጠላቶቻችን ብለዋል ሊሞክሩ ይችላሉ፣ ነገር ግን እስራኤልን መንካት ዋጋው ከባድ ነው። ዳግም ከፍተኛ ዋጋ እንደሚያስከፍላቸው መጀመሪያ ማወቅ አለባቸው ብለዋል ዋጋ እንደሚያስከፍላቸው ይሄ ዋጋ ይከፍሉበታል ነው። ስለዚህ እኛ በአየር መከላከያዎቻችን በአየር ኃይላችን እና በወታደሮቻችን እንተማመናለን። ስለዚህ ጠላቶቻችን ከማድረጋቸው በፊት እንዲያስቡ እንነግራቸዋለን የሚል ነገር አንስተዋል። እንግዲህ መካከለኛው ምስራቅ አሁንም ጦርነት አልቆምም። ኢራንም ምላሽ ሰጣለች፣ ልና ማለት በጥቃቱ ከደረሰብኝ ምላሹ ይከፋን። አሁን እንግዲህ ወል ምን መሰለ፣ ሁለቱም ይካሰሳሉ። ኢራንም በርግጥ ይሄ ነገር ለማድረግ ተዘጋጅቻለሁ አልተዘጋጀው ማለት እጭ መረጃውን አጠር ለማድረግ ፈልጌ ነው እንጂ እንደውም መነሻ ማድረግ የፈለጉት ሚሳኤሎቹ ከቱርክ። ቱርክ መካከለኛ ቦታ ስለሆነች ከኢራን ለእስራኤል ደግሞ የቀረበ ነገር ስላላት ከቱርክ ተነስቶ ጥቃት ለማድረግ ነው እቅዱ የነበረው። ቱርክ ደግሞ የኔቶ አባል ናት። የኔቶ አባል ናት ደግሞ፣ እስራኤል ደግሞ አሁን ለቱርክ ምላሽ ስሰጥ ደግሞ የምትጋፈጠው ከአውሮፓ ህብረት ጋር ደግሞ ከኔቶ ጋር ነው። አሁን ምንድነው ስብስብ ሆኖ ለምሳሌ ቱርክ አስታራቂ ነበረች። ግን የቱርክ ወታደር ደግሞ እንዳይገባ ከልክላለች እስራኤል። ይሄ የማይታረግ ጠላትነት እንዳለ በእነሱ መካከል አመላካቸው ነገሮች ናቸው። ይሄ ብቻ እኳ አይደለም የሚገርመ እስራኤል አሁን በትናንትና ሁለት ሊባኖስ ውስጥ የሂዝቦላ ይዞታዎች ነች ያሉትን ደብድበዋል በአውሮፕላን የሚገርም ነው። ጦርነቱ አልቆመም እና የሊባኖስ መንግስት ማስጠንቀቂያ እስከ መስጠት ስጠቆም ለዓለም አቀፉ ማህበረሰብ እስከማሳወቅ ደርሷል። ስለዚህ እነዚህ ነገሮች በሰዎች ፍቃድ የሚሆን ጉዳይ እንዳልሆነ እኛ ልናውቅ ያስፈልጋል። በሰዎች ፍቃድ እንዳልሆነ ልናውቅ ያስፈልጋል። ለምሳሌ ህዝቡን ሲደበድብ ለምን እንደደበደበ የእስራኤል የመከላከያ ሚኒስተር ቃል አቀባይ ሲናገር ምንድን ነው ያለው? ብለን ስትል የሮኬት ማምረቻ ና የወታደራዊ ካምፖችን የደበደብኩት ነው የሚለው ሊባኖስ ደግሞ እኛ የተደበደበው የህዝብ የሲቪል መኖሪያ ነው ነው ጦርነቱ አላበቀም አልቆመም የሆነ ቦታ ላይ የተቋጨ አይደለም ለምሳሌ አማስ አንዱ ከከሰሰው የተኩስ አቁም ስምምነቱን እስራኤል አፍርሳለች አሁንም ማፍረስ ነው የምትፈልገው ምክንያት ነው የምትፈልገው የሚል ነገር ያነሳናል እና፣ አስተማማኝነት የለውም። ይሄን ነገር በሰዎች ፍቃድና ፍላጎት የሚሆን ሳይሆን ይህን ነገር ላያቆም የሚችለው የሰ ብቻ ነው። ቀን የተቀጠረለት አለ። በሁለቱ መካከል በቀጠናው ሰላም የሚሆንም ያ ቀን የተቀጠረለት እስኪደርስ ድረስ እንዲሁ መቆራቆዙ ያዝ እያለ ይቀጥላል ይቀጥላል መቀጠሉ አይቀሬ የሆነ ጉዳይ ነው። ስለዚህ ምንድን ነው እኛ ማድረግ ያለብን? ስለ መጸለይ ነው እንግዲህ፣ የእግዚአብሔርን ፊት መፈለግ ነው። ዘመኑ አልቋል፣ ተፈጽሟል። እነሱ እኮ የሚገርምህ አሁን ላይ ጦርነት ብቻ አይደለም እያሰቡ ያሉት፣ መቅደሱን እንዴት እንደሚሰሩና ሐሰተኛውን ክርስቶስ እንዴት እንደሚቀበሉ እየተዘጋጁ ነው ያሉት። እንደው ይህንን ጉዳይ በሌላ ጊዜ ይዘን ነው እንመጣለን። እየተዘጋጁ ነው ያሉት እንጂ እኮ እነሱ አሁን ስለ ውጊያ ብቻ አይደለም እያሰቡ ያሉ። ነገር ግን ያንን ሲሰሩ የሚነካኩ ነገሮች ሊኖሩ ስለሚችሉ እነዚህ ታሪካዊ ጠላቶቻችን ያሉትን ከዙሪያቸው ማስጠንፈስና የኃይል የበላይነቱን መያዝ ይፈልጋሉ። አሁን ያለው ሁኔታ ይሄ ነው። ስለዚህ ቅዱሳን እንንቃ ነው፣ እንወቅ ነው፣ እንረዳ ነው፣ ዘመንን እመርምን ነው፣ በዘመን መካከል ፀንተን እንቁም ነው። የነ ወንክታችን በዛሬ ምሽት ያለው መረጃ የነን ይመስላል። እንግዲህ ላይክ ሼር ሰብስክራይብ አድርጉ ኮሜንት አድርጉ። ጌታ በረዳችሁ መጠን በፋይናንስ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃልችዋለን። በጉፈንኝ በተለያየ አካውንቶች አሉ፣ እዛ ላይ መረጃውን ስትሰሙ እነዛም አገልግሎታችን መደገፍ ትችላላችሁ። የጌታ ጸጋ ሰላም፣ ረትና ቸርነት ከሁላችን ጋር ይሆንላለው። እግዚአብሔር አብዝቶ ይባርክ። ፓስተር በቀሙም በምሽቱም በጣም ወሳኝ የሆኑ መልእክቶችንና መረጃዎችን አጋርተህናል። እግዚአብሔር አብዝቶ ይባርክ። እውነትም እንግዲህ ዓለማችን በአሁኑ ሰዓት ያለችው በእንደዚህ አይነት መልኩ ነ ያለችው፣ ገጽታውም ይህን ይመስላል። ነገር ግን እኛ ምን እያደረግን ነው የሚለው ጥያቄ አሁንም ወሳኝ ጥያቄ ስለሆነ ሁላችንም ነጥተን እና ዝግጁ ሆነን የምንጠባበቅ እንዲሆን እግዚአብሔር እንዲረዳን ምኞታችን ነው። ለዛሬ ምሽት ይዘን የመጣ ነው መረጃና መልእክት ይመስላል። በቀኑም ይሁን በምሽቱም መረጃዎችን ይዞልን የመጣው ወንድማችን ፓስተር አለማየሆነሙ ነው። እኔም እንግዲህ አብረዳችሁ ፕሮግራም በመምራት ከእናንተ ጋር ነበረን። እግዚአብሔር ፈቃዱ ከሆነ እንግዲህ በሀሙስ ለት መንገናኝ ይሆናል። ነገ እንደተለመደው ሳምንታዊው መደበኛው የዜና አገልግሎት በብስራት ይቀርባል። እንግዲህ ያንን እንድትታደሙ ወዲሁ ግብዣችን ነው። መልካም ጊዜ የሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።